ቤተሰቦች በትላንትና ቪዲዮ እንግዲህ የፍቅር አድናቂዎች ፍቅር ናት ያስታረቀቻት ካናዳ እንድትቀደሙ ፍቅር ፍቅር ነው ያስደረገቻት እና ፍቅር ጀግና ሴት ናት እየተባለ ነው። እዚህ ጋር የወላችሁ ፍቅር ምንም አይነት የማስታረቅ መብትም የላትም። ልታስተራርቃቸውም አልቻለችም ማለት ነው። እድሜ ለአባታችን እድሜ ለጋሽዬ ማለት ነው። እና አብርሽና ፍቅር የታረቁት በጋሽዬ ምክንያት ነው እንጂ በፍቅር ምክንያት አይደለም። ሲቀጥል ደግሞ የሩታ ጀግንነት ነው ማለት ነው። ይሄ ነገር ስራውን እንዲቆም ያደረገችው ማለት ነው። ምክንያታቸውም ያደረገችው ነገር እያንዳንዳቸው ልንገራችሁ ማለት ነው። በመጀመሪያ ደረጃ አብርሽ ነገሩ እንዳላሰበው ነው የሆነበት። ለምን ብትሉ ከዚህ በፊት ዳኒን ሲመጣ ከሩታ ጋር በጣም ጠልተነው ነበር። አሁን ደግሞ ይሳቅ ሚዲያ ላይ ሲመጣ ይህ ሳቅ ደግሞ በጣም ተወዳጅ የሆነ በጣም ወደድ ነው ማለት ነው። በቃ በእሳቱ ማለት አብርሽ እንዳልሆነ ነው የሆነበት ማለት ነው። ምክንያቱም ትቀጥልበት ምንም ችግር የለም ብሎ እሱም ደግሞ ከፍቅር ጋር ሊቀጥል ነበረ ማለት ነው። ግን የኛዋ ጠንበለል የኛዋ ጀግና ማለት ነው። አያችሁ ብልናት እውነት በጣም በልህ እኮ ናት። በምክንያት እኮ ነው ሩታ ጀግና ናት የምንለው ማለት ነው። በምክንያት ነው የምንወዳት ማለት ነው። እና በዛን ፍቅር ፍቅርና አብርሽ ደግሞ ነገሩ ሊቀጥሩበት ሊያስረዝሙት ነበረ፣ ግን እሩታ ደግሞ አብርሽ በቅናት አብዶ እና ደግሞ ትሄድብኛለች፣ ታመልጠኛለች በማለት ነገሩ እንዲቆም፣ ድራማውን እንዲቆም በመሀልም ደግሞ ጋሽን አስገብቶ ነገሩ ሁሉ እንዲቆም ያስደረገው አብርሽ ነው። ይህም የዚህ መነሻው ደግሞ ማን ነው? ሩታናት ማለት ነው። እዚህ ጋር ፍቅር አይደለችም ማለት ነው። አሰላሙ አሌይኩም ወራህመቱላ ወበረካቱ ውድ ቤተሰቦች፣ ሰላም ሰላም ብያለው። በያላችሁ በሰላማችሁ በዝ ዝተረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እና ነገም፣ ዛሬም ደግሞ የእኛ ልጅናት ድንቅ የእኛ ልጆች ናቸው ድንቅ ማለት ነው። አብርሽም ድንቅ ልጅ ነው ማለት ነው። ምክንያቱም ሁሉም ነገር የዩቱብን ስራ የሚያንቀሳቅሰው ማንኛውም ነገር በሩታና በአብርሽ ነው የሚንቀሳቀሰው ማለት ነው። ይሄን አምናችሁ ተቀበሉ ማለት ነው። ምክንያቱም ሩታ ማለት ነው፣ እውነቴን ምላችሁ ለብቻዋ ሆና ራሱ ብትሰራ ሚዲያው ታንቀጠቅጠዋለች። በራሷ አይዲያ የምትመጣ ማንም ሳያግዛት ማንም ከጎንሽ አለው ሳይላት ማለት ነው። እንግዲህ እሷ ለብቻ በሰራችው ድራማ በሰራችው ስራ ማለት ነው የሁላቸውንም ስራ እንዲቆምና እንዲንጠቃልል አርጋለች ማለት ነው እኮ ናት እና የኛ የእናንተ ዋልጅ ማለት ነው። እውነቴ ነው ሙላችሁ፣ በራሷ ቤት ራሱ ኖርማል ራሱ መምጣት አትችልም ያለ አይዲያ ብትመጣ በሳምንት ወይም በአራት ቀን ወይም በአምስት ቀን እያንዳንዳችሁ ፍቅርና ፈቀችኝ እያላችሁ ብዙችሁ የምትናገሩ አላችሁ ግን ምንድነው አይዲያ ስለሌላት ማለት ነው፣ መንቀሳቀሻ ስለሌላት ማለት ነው። የእኛ ነብር በራሷ ራሱ የምትንቀሳቀስ ጎበዝ ጀግና ልጅ ናት ማለት ነው። በዚህ አጋጣሚ ማለት ነው አንዳንድ ነገር ልንገራችሁ። ስራ ነው፣ ድራማ ነው። ለምን ትንጫጫላችሁ ላላችሁ ማለት ነው። ትናንትና ፍቅር ማለት ነው ሩታን ስስማት ምን ተሰማችሁ? ምክንያቱም ሩታን በምታቆሻ ታክል ማለት ነው ሩታ ያላረገችው ነገር አረገች ስትሉ ካሳታረግዘ ደግሞ ከወንድ አረገዘች። ኧረ ስንት ነገር ብላችኋታል ማለት ነው። በቃ ሩታን እንደው ልታያት ራሱ የሚቀፋችሁ ልጆች አላችሁ። ግን ትላንትና የእናንተ ልጅ የምትወዷት የምታደንቋት ከዚህ በፊት የአምስት አምስት አመት ፍቅረኛሽ ነው አግቢው፣ ሩታ ደግሞ አቶ ነው ማትገባው ስንት ነገር ስትሏት የነበራችሁ የቆያችሁ ማለት ነው። ትላንትና የእናንተ ልጅ ዘላ ያን ሁሉ ፍልቅልቅ ስትል ስታቅፋትና ስትሰማት፣ ምን ተሰማችሁ? ምን አላችሁ? ይሁን ያላችሁማ ስራ ነው ድራማ ነው። እና ፍቅር ጀግና ናት። አስታረቀቻቸው። ካናዳ እንድትቀር አደረገቻት። ይሄ የመጀመሪያም የታሰበበት ነገር ነው እናንተም ታውቃላችሁ ማለት ነው። በዚህ መሀል ደግሞ ማናችሁም ይሄ ነገር ትክክለኛ ነገር ነው ብትሉ ማናችንም አንሰማችሁም። ግን ፍቅር የምትፈልገው ማለት ራሷ ለማስመለጥ ራሷን በቃ ጥሩ ስራ ሰርታለች። እሷ አስተረቀቻቸው፣ እሷ ሰበብናት፣ በእሷ ሰበብናት እንዲባል ስለፈለገች ነው ትላንትናም የመጣችው ማለት ነው። በራሷ አፍ ደግሞ መስክራለች ማለት ነው። እዚህ ያለ ሰው ሁሉ እኔ ላይ ነው የሚፈርደው እኔ ላይ ነው የሚቆጣው፣ ስለዚህ እሷ መቅረት አለበት መረዳት አለብኝ በማለት ራሷ የተናገረችው ነገር አለ ማለት ነው። አትርሱ ማለት ነው። ግን ያንን ጥፋቷን አውቃ የሰራችው ስራ ስህተት እንደሆነ፣ ትክክል እንዳልሆነች ራሷ በመናገሯ በጣም ደስ ይችላል ሲቀጥል ደግሞ ይቅርታን በመጠየቋ በጣም ደስ ብሎኛል ማለት ነው እና እኛ በመጀመሪያ ማውቀነን ነበር እኔ ትላንትና የሆነ ቤት ገብቼ ኮሚቴ ነበር ሲሳደቡ ማለት ነው ፍቅርና ሩታ አብርሻ አንድ ላይ እንደሚመጡ ተስፋ አለኝ ብዬ ነበር ስለመጡ ግን ደስ ብሎኛል እውነት ለመናገር እኔ ማለት ነው ፍቅርን በምንም አይነት ነገር አልጠላትም ምንም የነካችኝም ነገር የለም ግን አንዳንድ አናቂዎች በጣም የምታበዙታላችሁ በተለይ ደግሞ ቲክቶክ ሰፈር የኛም ልጆች ሆናችሁ የፍቅርም ልጆች ሆናችሁ ፈቶ ባዘቀዝቁ! የእናትን የአባትን ፈቶ ባዘቀዝቁ ባትሳደቡ፣ በጣም መልካም ይመስለኛል። ለሚያልፍ ነገር ደግሞ ጥሩ ቃል መናገር ብንቀጥልበት ብንጀምር በጣም ደስ ይለኛል። በተለይ ፈቶ የምትዘቀዘቁ ማለት ነው። ፈቶ ብትዘቀዝቁ ኖሮ እኮ ማንም አይኖርም ነበር። በእናንተ ቢሆን ማለት ነው። ግን በሰው ልጅ ሳይሆን በአላህ ነው። በፈጠረን አላህ ነው የምንንቀሳቀሰው ማለት ነው። እናንተ መጀመሪያ ነበረ ይሄ ነገር፣ ስራ ነው፣ ድራማ ነው እና ሁላቸውም ይስሩ ብለን ሁላችንም በይፋ ብንናገር ምንም አልነበረም። ግን ዛሬ ሁሉም ቦታ ቦታ ሲገባ በቃ ፍቅርም ትናንትና ስላለቀሰች በጣም አዝናችኋል። ስለምትወደው ነው ስለምታፈቅረ ነው። እሷ ግን ያለ ነገር በግልጽ ተናግራለች። እኔ ድሮም ረስቼዋለሁ ድሮም ትቼዋለሁ እንደምታስቢው አይደለም ብላለች። ግን የምታሽቃብጡ እናንተ ነበራችሁ። አንቺ አግቢው፣ እሱ ከሱ ጋር ነው የሚያምረው። አብርሽ ከፍቅር ጋር ሲሆን ፍልቅልቅ ይላል። ሩታን አይፈልጋትም፣ ሩታን አይወዳትም። የሰው ግርግር ነው በቃ ብዙ ነገር ስትሉ ነበረ ማለት ነው። እና እውነት ለመናገር ማለት ነው ዛሬ እርቅ ባይወርድ አብርሽና ሩታ ተለያይተው ፍቅርና አብርሽ ቢሆኑ አቤት የእናንተ ደስታ፣ እውነት እውነት ለመናገር በጣም ደስተኛ ነበራችሁ። በቃ አለማችሁ ነበረ የምትገጩት። እውነቴ ነው ምላችሁ፣ ይሄ በምናችሁ ተቀበሉ። ግን ያንን ነገር ስላልሆነ ደግሞ እኔ በጣም ደስ ብሎኛል። እውነት ፍቅር እኮ እናንተ አታገኘዋትም እኛ የነገ ቀን እውነቴ ነው ምላችሁ በአካል ምናገኛት ልጅ ነን ግን በቃ የአድናቂ የሆነ አለዋ ዛሬ ያለው ነግ ያለው ባትሉ፣ በጣም ደስ ይላል ማለት ነው። ብዙዎቹ ቤታችሁ በቆሻሻ በፈቶ መዘቅዘቅ በቃ በተለያየ ነገር የሞላው ማለት ነው። እኛ ትክክለኛ ነገር ቪዲዮ ስንሰራ እዚህ ጋር ሩታ መጎዳት የለባትም ሩታ ደግሞ የአብርሽ ናት አብርሽ ደግሞ የሩታ ነው ስንል፣ አይ አይሆንም፣ የአምስት አመት ፍቅር ነው መቼም አይሆንም እነሱ እሷ አይጋቡም በቃ ኮንትራት ነበረች ኮንትራቷ ጨረሰች ስትሉ ያንን አይሆንም። እኛ ደግሞ ፍቅር በአብርሽ ህይወት መግባት የለባትም ብትቀርብም በወንድምነት በእህትነት ነው ስንል አይ እያላችሁ እየጨፈራችሁ ነበረ ማለት ነው። እና ያ ነገር ደግሞ እኔ እውነቴ ነው የምላችሁ በጣም እያስደመመኝ ማለት ነው። እና የምትሳደቡት ስራ ነው፣ ዛሬ ነው ስራ መሆኑ የታወቃችሁ። በመጀመሪያ ደረጃ ስራ ነው። ፍቅር ትንጎጃለሽ፣ ለምን ተመለሽ ያላላቻትም የኔ ነገር ማለት ነው። ዛሬማ ስራ ሚሆን ድራማ ሚሆን ምን ሚሆን እኛ እያገባን ነገር የለም። እኛ የምንፈልገው ልጆቻችን አንድ ላይ መሆናቸው ነው ማለት ነው። ደግሞ አንዳንዳችሁ ማለት ነው ብዙ የንዴት ብዛት ማለት ነው ብዙ ነገር የምታደርጉት ነገር አለ። እውነት እጃቸው ያማቸዋል፣ ፈቶ በመልቀም ሰውን በመዘበቅ በቃ። እዛ አንድ ዝንብ ማለት ነው ያለ ቦታው አይታወቅማ፣ እየዞረች ነው አይደል? የሆነበት የምትቀመጠው እንደዛ ባትሆኑ በጣም ደስ ይለኛል ማለት ነው። ከአሁን ወዲህ ማለት ፍቅርም አብረሽም ፉፉም አንድ ላይ እንደሚመጡ ተስፋ አለኝ ማለት ነው። ደግሞ ይመጣሉ። ዛሬ ደግሞ በፍቅር ቤት ጠብቁ ማለት ነው እና እኔ የኛ ልጆች አንድ ስለሆኑ ሩታም ስላልሄደች በጣም ደስ ብሎኛል፣ እድሜ ለጋሽዬ